መቁ ቤተሰቦች እንደምንሰነበታችሁ እንድናችሁ፣ እግዚአብሔር ይመስገን ሁሉ ሰላም ነው። ደህና ነኝ እኔ ኢትዮጵያዊ ግዴታን ለመወጣት ዛሬ ኖላዊ ድራማን ክፍል አርባ ስድስት ይዤ ከች ብያለሁ። እንደናንተ ሳምንት ቁጭ ብዬ ድራማውን ባላጠናም ስማቸውም እያንዳንዱ በእስክርቢቱ ባልጽፍም ባለኝ ግን እንንንንላላለሁ የታባሽ አዳቢ አንቺ ብቻ ነሽ የምትሰሪው ጋዜጠኛ ግማትን ፈልጌ ከመሰላችሁ ከታሱ ብዙ ዙ እንደመድማ እንዴት እንዴት ምትናገር ይሆናል በጣምባ እናም ወይዘሮ ባዮሽ በር እያንኳኳች በር ጋ ቁም አለች። ሰውዬውን ሊከፍታ ታዲያ በር እስኪከፍት ደነገጠ፣ እሷም ደነገጠች። ወይዘሮ ባዮሽ ደንግጣ በድንጋዴ ወደኋላ አፈገፈገች። እቅፍ አድርጊኝ እንጂ አላት። ውይ ውድ የታቅሽ ባቅጥሙሮ ሳመኛና ያገሬ ሰው የችሴትቤታጋ የዱር አማቴን አስታወሰች። አማቴ እንደዚህ ነገረኛ ነበረች። ሾወፋ አድርገው ተመለሰች። ተንቀጠቀጠች። እሱም ምን ሆነሽ ነው? ጥሩ ስሜት አይደለሽም። ወደ ቤት ግቢና እናውራ አላት። እሷም ከንፈሯ እንደተጫመመ ሎሚ እንደመሰለች ከንፈሯ ሎሚ እንደመሰለች ጊዜ ነው አይ እንዳቶች ጋሽ በሩን ክፈትና ልቀቃት ትውጣ። ነገረኛ ሴት ናት። የዱሮ አማት የና ያስታወሰችው ብየን እኔም ስነግረው በሩን ከፍቶ ለቀቃት። ሰው የሰው ምክር ይሰማል። ስለ ሙድና የተከበራችሁ የደመቁ ቤተሰቦች እንዴናችሁ፣ ደህና ናችሁ? እግዚአብሔር ይመስገን። የኢትዮጵያ ግዴታዬን ልወጣ በማለት ኖላዊ ድራማ ክፍል አርባ ስድስት እየላችሁ መጥቻለሁ። ሸር ላይ ኮሜንት እያደረጋችሁ አስተያየት ስጡበት። አሁን ሄዳለች። በሩ ዝጋዝጋ ዝጋ፣ ተመልሳ እንዳትመጣ ነገረኛ ናት። በአንተ ላይ ምን እንደሸረበች ብታውቁ ኖሮ እኔ እንተጠይቀኝ ነበር። ሰላም ጓደኞች፣ ድራማው እንደተቀጣጠለ ነው። የእስራኤል እና የፍልስጤም ጦር ነው ብላችሁ ያዙት። ውሰዱት። ጦርነቱ እንደተካሄደ ነው። አይ ከገጠር የመጣችሁ አባት ፍለጋ ገንዘብ ፈልገች ነው ምናምን ወዘተ እያሉ እያጠላሏት ነው። እኔም ድሮ አባቴን ፍለጋ አዲስ አበባ መጥቼ ነበረ። አባቴ የበዛን ጊዜ አዲስ አበባ ነበረ የቀረው ዜው እኔም አባቴን ፈለገ መጥቻ ነበረ። ይህም አባት ታመታኝቶ ልጅቱ ገጠር ላያል ነው ስትለው ከዘቦቹን ታግጃለች ሂጂ አላት። አቤት እናንተ ሰዎች ግን እንዴት አርጋችሁ እያጠላመማችሁ ነው? አረ ተው ተው ተው። የዚህ ድራማ ችሎት እንዴት ነው? እናቴን እዛው ታክናችሁ እዛው እየዋላችሁ ነው ድራማውን የምትመዘግቡት። እርግጠኛ ነኝ እግር በእግር በእስክሪብቱ ሳምንት ነው ያጠናሁት። ሳምንት አጥንቼ ነበር ግን አልሆነልኝም። የታባሻደ። እሺ ውድና የተከበራችሁ የሳራ ቤተሰቦች ድራማውን ከወደዳችሁ ሸር ላይክ እያደረጋችሁ አጋራችሁን አሳዩ። ኢትዮጵያዊ ግዴታዬን ተወጥቻለሁ። ሳምንት ያጠናሁት ድራማ እንደው ስማቸውም አልገባኝም። በአዩሽ ባዩሽ ብቻ ናት የገባች። ለምን ብትሉ በአዩሽ የምትባል ታላቅ የተሰራለችኝ ባዩሽን አስኳት በዛው ነው። እነዚህ የትኛውም ሰው የስሙን አላውቀውም። ይህን እነዚህች ማላቃቸው ይችንም ማላቃት ብቻ አጥንቼ እመጣለሁ። ከዚህ በኋላ እነዚህን ስማቸውን እያንዳንዱ አጥንቼ በእስክርቢቶ መዝግቤ መዝግቤ እመጣለሁ። የሚሰሩትንም ስራ ከስር ከስር እየተከታተልኩኝ ል ከእናንተ እኔ ብሳለሁ። ልጅቱም ከገጠር አንስታ የመጣችው ቤተሰብ ፍለጋ ሳይሆን ንብረት ነው የሚሉት አውቀው ነው ቤተሰብ ናፍቋት ነው። የገጠር ሰው ምን ቸግሮት ነው? ንብረት በዘው በሰፈሩ ያለ። አሁን ሰምታችሁ አልነት? እናንተ ብቻ እየለቃቀማችሁ ድራማ እየመጣችሁ እኛስ ምን እንሆን? የኢትዮጵያ ዜግነታችን ለመወጣት ዛሬ እነዚህን ሰዎች ለቃቅመን ከዘም ከዘም ከረቱን አቅጣጫ ፎቶቸውን ለቃቅመን መተናል። ግን በጣም የተግባባት ወይዘሮ ባዩሽን ነው ለምን ብትሉ እኔ መጀመሪያ አዲስ አበባ ስመጣ በራንኳ እንደሷ ነበረ። ኳኳኳኳ ሳረጋሽ ነበር የከፈቱት? ትልቀሽ ነው ቤት ተሳስተሻናል። እኛ ጎረቤት ሰው ናቸው። እናም ለዛ ነው ወይዘሮ ባዩሽን አጥንቼ በጣም ያስኳትኝ። ውድና የተከበራችሁ የሰራዊቱ ተከታታዮች በእውነት አድናቂያችሁ ነኝ። አንዲቱ ቅድም ሰርታያዋት አስራ ሶስት ደቂቃ ቪዲዮ ነበረ እንዴት አድርጋ እንደለቀመችው ሐኪም ቤት ምናምን ስልኩን እስከ መደወሏ ከእንቅልፏ ምናምን አልነሳም እስከ ማለቷ፣ ወዘተ ብዙ ነገር ነበር የሰማሁት እያንዳንዱ ልቅም አድርጋ ነበረ የዘገበችው። የሀገሬ ልጆች በጣም እውቀት አላችሁ፣ ከምንም በላይ እውቀታችሁ፣ በስማም ሳላደንቅ አላልፍም። እነዚህ ልጆች ለቃቅሜ የመጣሁት የእናንተን ችሎታ ለማድነቅ እንጂ የእነሱን ድራማ እንትን ለማለት አይደለም። ስማቸውን የይዝብል አረከይት እናቴ በአሁኑ ሰዓት የቤተሰብም ስም ጠፍቶኛል፣ እንኳንስ የዚህን ድራማውን ስም ይዝ። አረባካችሁ ባላታችሁ ተተከሉ በሉልኝ።

ተፈናቅል ሰዎች ድራማ አደንቃችኋለሁ። የዓመት ምርጥ ተሸላሚ ናችሁ። እውነት ከሆነ ስማቸውን እያንዳንዱ ምን እንደሚሰሩ፣ ምን እንደሚቀውሉ። ወይዘሮ ባዮሽ ግን እድሜ ጤና ይስጥዎት። እውነት ታላቅ ጤና ያስታወሱኝ ወይዘሮ ባዮሽ በጣም ወድጄዋታለው። ወይዘሮ ባዩሽ በርቱ። ግን ታንኮ ላይ ስሩሽ ሰው እንደ ይሁዳ አክፈው እየሰሙ ታንኮ ላይ ጠምጥሙ በሉልኝ። ወይዘሮ ባዩሽን ወዳችኋለው። የሳራይቱ ተከታተ ቤተሰቦች ቀልድና ጨዋታ ሰቅ ጨምር ሊበልበት ብዬ ነው። ሰላማችሁ ብዝት ይበል። ወዳችኋለው። ቻው